በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምናማተብበት ጊዜ እንዲህ እጣታችን እንጠቀማለን። ከዚህ ነው የምንጀምረው፣ ወደዚህ የምንወርደው ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን በዚህ ምድር ለሰላሳ ሶስት ዓመት መመላለሱን ማስተማሩን መሰቀሉን መሞቱን መነሳቱን ከዛ ወደ ግራ ሄደን ወደ ቀኝ መምጣት በሞቱ ሞታችንን ድል አድርጎ በግራ በነፍስ ስደት የነበርነውን ወደ ቀኝ ቁመት ወደ መንግስተ ሰማያት አመጣን። አንድ በመስቀሉ ብለን የምናማትብበት ድንቅ ሚስጥር ነው። አጋንንትን በጣት ያወጣለሁ ስላለ ኢየሱስ ክርስቶስ ይህንን እጃችንን ደግሞ ጣታችንን፣ ገጻችንን፣ መላሰውነታችንን ለማማተብ እንጠቀማለን። ከዚህ በፊት ትርጉሙን የምታውቁት ይመስለኛል። እንግዲህ ይህ መርሃ ግብር የመንፈሳዊ እድገት የምንመለከትበት ስለ ግብረ ገብነት እና ስነ ምግባር በዚህ ምድር ላይ ስላለ ሕይወታችን እንዴት መኖር እንዳለብን ዛሬ የምጀምርላችሁ ትምህርት ነው። ባለፈው እንደገለጽኩላችሁ በዚህ ትምህርት ውስጥ የተማራችሁትን ትምህርት ሁሉ፣ የምነግራችሁን ምሳሌዎች ሁሉ ለሌላው ማዳረስ እንዳለባችሁ እሱንም እንድታውቁ ፈልጋለሁ። የማመጣላችሁ ምሳሌዎች ከመጽሐፍ ቅዱስ ውስጥ ያሉ ምሳሌዎች ይሆናሉ። በዓለም ላይ ካሉ ምሳሌዎች ይሆናሉ። በተለያዩ ጸሐፍት የተጻፉ ነገሮች ሊሆኑ ይችላሉ። በተለያየ ዩቲዩብ ላይ ወይም በተለያየ ገጽ ላይ የተቀመጡ ለሰው ልጅ የሚጠቅሙ የሚሆኑ ነገሮችን ሁሉ ከእግዚአብሔር ቃል ጋር እያየን ግብረ ገብነት ስነ ምግባርን እናያለን። ግብረ ገብነት ራሱ ቃሉ ምንድን ነው፣ ስነ ምግባር ምንድን ነው የሚለውን ዛሬ እንመለከታለን። ግብረ ገብነትና ስነ ምግባር ተመሳሳይ የሆኑ አንዳንድ ጊዜም የሚቀላቀሉ አንድ አይነት ትርጉም ይዘው የሚሄዱ የሚመስሉ ሁለት የግዕዝ ቃላት ናቸው። ለሌላውም ቋንቋ እንጠቀማለን። ግብረ ገብነት ስነ ምግባር የምንላቸው አሉ። በእንግሊዝኛ ቋንቋ ስለ ኤቲክስና ሞራሊቲ በተመለከተ ይሆናል። ኤቲክስና ሞራሊቲ ሁለቱ የተለያዩ ነገሮች ናቸው። ኤቲክስ ፕሪንስፕሉ ነው፣ ዲሲፕሊኑ ነው። ምንድን ነው ትክክል፣ ምንድን ነው ትክክል ያለው ነው። ዋስ ራይት ዋስ ሮንግ የሚሉትን የሚመለከት ነው። ስለ ሞራል ዲዊቲ እና ስለ ሞራል ኦብሊጌሽን የሚያይ ነው። ዲክሽነሪ ላይ ስታዩት ኤቲክስ የሚለውን ስታዩ ሞራል የሚለውን ደግሞ ሞራል ወይም ሞራሊቲ የሚለውን ደግሞ ስትመለከቱት ያንን ህጉን ዲዩቲና ሬጉሌሽን፣ ፕሪንስፕል ዲሲፕሊን የምንላቸው ነገሮች ወደ ተግባር መለወጥ ያ ሞራሊቲ ተብሎ ግብረ ገብነት ተብሎ ይጠቀሳል። ስነ ምግባር ደግሞ ከኤቲክስ ጋር ተመሳሳይ ሆኖ ነገር እናየዋለን። በአብዛኛው ተመሳሳይ በሆነ ነገር ይሄዳሉ። ዛሬ ኢትዮጵያ ብዙ ሰዎች ከጥንት ሰዎች ባህሪ ጋር የተለየ ባህሪ ያላቸው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ ሦስት ላይ የሚናገረው አስደንጋጭ በመጨረሻው ዘመን ባለው ትውልድ ላይ የሚደርሰው ባህሪውን ሲገልጽ ከእግዚአብሔር ጋር ያለውን ነገሮች ያጣ ትውልድ ይሆናል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ጥንት በነበራት የሥነ ትምህርት የትምህርት ዘይቤ ለልጆቿ ግብረ ገብነትን አይደለም፣ የኦርቶዶክስ ልጆች፣ ሌላ እምነት ያላቸው ሰዎች እንኳን የግብረ ገብነትን ትምህርት በመማር እንዴት ይጠቀሙበት እንደነበረ እናውቃለን። ይሄ ኋላ ላይ እንግዲህ እየጠፋ ከትምህርት ቤት እንዲደመሰስ ሆነ፣ ምግባር ከትምህርት ቤት እንዲጠፋ ተደረገ። ሥነ ምግባር ግብረ ገብነት በትምህርት መንገድ የነበረው እንዲወጣ ተደረገ። ታዲያ ሰው እንዴት ሆኖ ነው መልካም ሆነው? አንድ ዛፍ ውሃ ካልጠጣ እንዴት ያብባል? እንዴት ያፈራል? አንድ ስንዴ፣ ገብስ፣ ወይም ጤፍ፣ በቆሎ፣ ባቄላ ተዘርቶ ዝናብ ካልዘነበበት ውሃ ካልጠጣ እንዴት ፍሬ ሊያፈራ ይችላል? ስለዚህ ፍሬ ያጣንበት ዘመን የደረስ ነው። ግብረ ገብነትን ውሃ የሥነ ምግባርን መልካም ነገር ከትምህርት ዓለም አስወጣ ነው። ስለዚህ ምድራችን እንዲህ ልትሆን ቻለች። ለመተካት ተሞከረ። የተለያዩ የሶሻሊስት ሀገር ፕሪንስፕሎች ወይም ህግጋት መጡ። እነዛ ሁሉ ግን ሊጠቅሙ አልቻሉ፣ ለኛም ሊሆኑ አልቻሉ። ስለዚህ አባቶቻችን እናቶቻችን ያቆዩልን፣ ይልቁንም ተዋህዶ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን ያቆየችልን ሕግና ስርዓት አለ። ስለዚህ ልጆች በትምህርት ቤት ውስጥ በቤት ውስጥ በውጪ ብቻቸውን ሲሆኑ ያላቸው ምግባር እግዚአብሔር ያየኛል በማለት ነው የሚሰሩት። ብዙ ሰው ዛሬ የድፍረት ንግግር ሲናገር፣ የማይሆን ነገር ሲናገር፣ ሽማግሌ ሲያዋርድ፣ ሽማግሌ ሲያቀል፣ የማይገባ ነገር ሲጽፍ፣ የማይገባ ነገር ሲናገር እግዚአብሔር ያየኛል አይልም። እግዚአብሔር ያያል። አንድ ሌባ ነበር፣ የሰው ቤት እየሰረሰረ ይሰርቃል። ጎበዝ ቤት ሄዶ ሊሰርቅ ቁፋሮ ጀምሯል። ያ ሰው የሚቆፈረውን አየ። ይሄ ነገር እንዴት ነው ብሎ አንድ ቀን ጠመንጃውን ይዞ ቆጥ ላይ ሆኖ ዛፍ ላይ ሆኖ ቁጭ ላይ የጠብቅ ጀመር። ያ ሌባ መጣ። መቆፈሪያውን ይዟል። ሰርስሮ ገብቶ ሊሰርቅ ነው። መጣ። ወዲህ አየ፣ ወዲህ አየ፣ ወደ ኋላው አየ፣ እንዲህ አየ። ማንም የለም። ቁፋሮውን ጀመረ። ያ ከላይ ያለው ሰው ከዛፏ ፍሬ አንዷን ጠብ አደረገበት። አሁንም ወደ ጎን ወደ ጎን አየና ጀመረ ከፍ ያለውን ቆረጠና ዱብ አደረገበት። አሁን ቀና አለ መሳሪያ ይዟል። አየህ፣ ወደፊት ወደ ግራ ወደ ቀኝ ወደ ኋላና ወደፊት ብቻ አይደለም፣ ወደ ላይ ይህ አለው። ዛሬ ሰዎች ወደ ላይ እግዚአብሔርን ቢያዩ ምግባራቸው ጥሩ ይሆን ነበረ። እግዚአብሔር እንዳይታይ ግን ብዙ ምክንያቶች የሰው ልጅ አሰሩት። ዛሬ በመግቢያዬ ላይ የምነግራችሁ ኦርቶዶክሳዊት ተዋህዶ ተዋህዶ ቤተክርስቲያናችን ልጆቿ ያማሩ እንዲሆኑ እናንተ የምትሰሙት ምእመናን ልጆቻችሁ የበረከት እንዲሆኑ የምታስነብቧቸው ራሱ መጽሐፍት አሉ። ከልጅነት ሊነበቡ የሚገቡ ቅዱሳት መጽሐፍት አሉ። በተለይ በተለይ ሲራክ፣ ምሳሌ የሶሎሞን እና የሲራክ ጥበብ። እነዚህ የሲራክ መጽሐፍ የሶሎሞን ምሳሌ ከልጅነት ጀምረው ልጆች እንዲማሯቸው ያስፈልጋል። እነዚህ የሰውን ልጅ በሥነ ምግባር ታንጾ ግብረገባዊ የሆነ መልካም ሥራን እንዲሰራ ያዘዋል። ምክንያቱም እግዚአብሔር ሁለት ነገሮች ነው ከኛ የሚፈልገው። ሁለት ነገሮች በአጠቃላይ ሲደመን ብዙ ነገር ልንል እንችላለን፣ ሁለት ናቸው። አንድ ሃይማኖት፣ ሁለት ምግባር። የጥንት አባቶቻችን እነዚህን የወገቃ ይሏቸዋል። እግዚአብሔር ለሰው ልጆች የሰጠው ሁለት የወግቃ እነዚህ ሁለት የወግቃዎች በተለይ ሥነ ምግባር በሚል መጽሐፍ የታወቁ ታላቅ ክቡር ወልደ ጊዮርጊስ የሚባሉ የጻፉት አለ። ስማቸውን ካልተሳሳትኩ እነሱ ይመስለኛል። ሁለት የወግ እቃዎችን እግዚአብሔር ለሰው ልጆች ሰጥተዋል ይላሉ አባቶች። እነዚህም ሃይማኖትና ምግባር ናቸው። የወግ እቃ ማለት የአደራ እቃ ጥሩ እቃ አስቀምጥልኝ የተባሉ ስመጣ ትሰጠኛለ አደራ ተብሎ ሰው እቃ አደራ ያስቀምጥ የለም? አደራሽን፣ ተብሎ እግዚአብሔር አደራችሁን ብሎ የሰጠን አንድ ሃይማኖት ሁለት ምግባር ነው። እነዚህን ዳግም ሲመጣ የሚጠይቀን እነዚህ ናቸው። ስለዚህ መጽሐፍ ዘላለማዊ ሕይወትን ግብረ ገብነትን ለማግኘት የሚነግረን፣ ለምሳሌ ምሳሌ 13 ቁጥር 14 ላይ ምሳሌ 13 ቁጥር 14 ላይ ምን ይላል? ሰው ከሞት ወጥመድ ያመልጥ ዘንድ ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው ይላል። የጠቢብ ሰው ትምህርት የሕይወት ምንጭ ነው። ጠቢብ ሰው ነቢያት ናቸው። ጠቢባን ሐዋርያት ናቸው። ጠቢባን ሊቃውንት ናቸው። ጠቢብ ሶሎሞን ነው። ጠቢብ ሲራክ ነው። ጠቢባን የሃይማኖት ትምህርት የተማሩ ሁሉ ናቸው፣ እውነት የሚናገሩ። አንዱ ራሱ እኮ የሕይወትን ነገር አገኝበታለሁ ወይ ብሎ ነው ሰው የሚሰማው ትምህርት ሲማር። መምህራን ሲደክሙ፣ መምህራን ሲለፉ፣ አባቶች ሲደክሙ፣ እናቶች ሲደክሙ እኮ ትውልድ እንዲፈራ እኮ ነው። ያ ትውልድ ደግሞ እግዚአብሔርን የሚፈራ ትውልድ የጥበብ መጀመሪያ እግዚአብሔርን መፍራት እኮ ነው። የእውቀት ሁሉ መጀመሪያ እግዚአብሔር መፍራት እኮ ነው። ስለዚህ እግዚአብሔር መፍራት ቅድም እንዳልነው ምሳሌ ወደ ላይ ማየት። ስለዚህ የጠቢብ ሰው ትምህርት የህይወት ምንጭ ነው ይላል። ስለዚህ ከማንማር ምን እንማር የሚለው ማወቅ ያስፈልጋል። የካህዲያኑ የመናፍቃኑ ግሳት፣ የነአርዮስ ጽሁፍ፣ የነመቅዶኒዎስ፣ የነንስጥሮስ፣ የነሊዮን ጽሁፍ አለ ዛሬ ድረስ ያለ የክፋት አሰራር በውጭም ሆነው በውስጥም ሆነው ያሉ መርዝ የሆኑ ነገሮች አሉ። በቴሌቪዥን ላይ የሚቀርበው በተለያዩ ነገሮች ላይ የሚቀርቡ ነገሮች ሁሉ ይጠቅሙኛል ወይ ብሎ ሰው ነው የሚበላው እንደሚመርጥ የሚሰማውን መምረጥ አለበት። በተለይ የጠቢባን ትምህርት ማለት መጽሐፍ ቅዱስ መጽሐፍ ቅዱስ ወገኖቼ ህይወት ነው፣ የእግዚአብሔር ቃል ነው። እኔ የነገርኳችሁ ቃል ህይወት ነው ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ስድስት መጨረሻ ላይ እዩት። እኔ የነገርኳችሁ ቃል ህይወት ነው ይላል ስለዚህ እግዚአብሔር መልካም ምክር በቅዱሳ ነው ይሰጠናል። ምሳሌ ሶስት ላይ 11 ቁጥር 14 ላይ ምሳሌ 11 14 ላይ መልካም ምክር ከሌለ ዘንድ ህዝብ ይወድቃል። መልካም ምክር ከሌለ ህዝብ ይወድቃል። ስለዚህ እንዴት ነው መልካም ምክር የሚኖረ? ህዝብ ይወድቃል። ከፍ ያለ ሊመስለው ይችላል። የጨው ተራራ ሲናድ ሞኝ ላሰ ብልህ አለቀሰ ይባላል። ስለዚህ ለጊዜው የሚመስል ነገሮች አሉ። በለው በለው፣ እንዲህ አድርገው። ሥነ ምግባር እና ግብረ ገብነት መንፈሳዊ እድገት ያስፈልጋል። ስንት ዓመት በቤተ ክርስቲያን ኖረን መንፈሳዊ እድገት ከሌለን ምዕመናንም ብንሆን ካህናትም ብንሆን በቤተ ክርስቲያን ውስጥ የኖርነው ነው ሕይወት፣ መንፈሳዊ እድገት አምጥቶልናል ወይ? እስቲ ራሳችሁን ኢቫሉዌት ወይም አሰስ፣ ገምግሙት እስቲ፣ የት ደርሳችኋል? ድንገት የዛሬ 20 ዓመት ምን ላይ ነበራችሁ? የዛሬ 40 ዓመት ምን ላይ ነበራችሁ? ዛሬ ምን ላይ ናችሁ? የዛሬ አስር ዓመት እንዴት ነበራችሁ? የዛሬ አምስት ዓመት ምን ነበራችሁ? ዛሬ የት ናችሁ? አገር የምትበላሸው ቤተክርስቲያን የምትደፈረው እኮ እኛ በሥነ ምግባር ሳንታነጽ በግብረ ገብነት ሳንኖር ስንቀርም እንደሆነ እወቁ። ሕዝብ ይወድቃል መልካም ምክር ከሌለ። ምክር እጅግ ወሳኝ ናት። ታንጻለች። ግብረገብነትና የሥነ ምግባር ትምህርትን ከትምህርት ዓለም አውጥተውት ኦርቶዶክስን የጎዱ መስሏቸው ትውልድ አጠፉ። ኦርቶዶክሳውያን ደግሞ በቤተ ክርስቲያን ውስጥ ስንኖር የት ደረስኩ፣ ምን አደረግኩ? አንድ ሰንበት ተማሪ ለምሳሌ ሰንበት ቤት ሆኖ ጀመረ የቀዳማይ ክፍል፣ የካላአይ ክፍል፣ ሌሎችንም ትምህርቶች የተማረ አስራ ሁለተኛ ጨረሳችሁ የት ናችሁ? በምን ናችሁ? ስንት ሰው አፈራችሁ? ካህናት ስንት ሰው አፈራ? ምእመናን ስንት ሰው አፈራ? ይህን ስንሰራ ነው ይውላችሁ፣ ግብረ ገብነትና ስነ ምግባር ያለው ሰው ይሄን ትልቅ ስራ ስንሰራ ነው። ምክር አገርንም ያንጻው። አለዛ ግን ምድር፣ ዓለም፣ ሕዝብ ምክር ከሌለ ይወድቃል ይላል ሶሎሞን። ክፉ ንግግር ራሱ ሰውን ያጠፈዋል። አፉን የሚጠብቅ ነፍሱን ይጠብቃል ነው የሚለው። መጽሐፈ ምሳሌ 13 3 ላይ አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሞጥ ግን ክፋት ያገኘዋል። አሁን እኛ እንደ እስራኤል በምድረ በዳ እግዚአብሔርስ ላይ ሲያምፁ ያ መናስ ያወርድላቸው የነበረውን ሙሴን ዳታንና አቤሮን አሳምፀው ህዝቡ በሙሴ ላይ ተነሳ በአሮን ላይ ተነሳ በኢያሱ ላይ ተነሳ በሆር ላይ ተነሳ በቅዱሳን ላይ ተነሳ በአመፅ ያ መናስ ያወድላቸው የነበረውን ከግብፅ ያወጣቸውን ሙሴን ሙሴ ለምንድን ያወጣህን ጭራሽ እዛ ግብፅ ይሻለን ነበር በሽንኩርቱ ምንጨት በስጋው ምንጨት አጠገብ ተቀምጠን ብለው ምድረ በዳዊ ህይወት አሰቡ ምድረ በዳዊ ህይወትም ይባላለ ይህን ምድረ በዳዊ ህይወት ነው መቀየር የጨለማውን ህይወት ነው መቀየር። በየትኛውም ስፍራ ስንኖር አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል። ስለዚህ ሀና በአርማቴ መሴፋ ያለችው ቅድስት ናት እንደነገረችን ኢይጻእ ነገር ማፍክሙ ስነ ምግባር ነው። ቀዳማዊ ሳሙኤል ሁለት ላይ ስነ ምግባር ግብረ ገብነት ነው። አባቶች የኖሩት በዚህ ነው። ለዚህ ነው ማቴዎስ 10 ላይ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ደቀ መዛሙርቱን ምንድን ነው ያላቸው? እንደ በጎች በተኩላዎች መካከል ልካችኋለሁ። ምን አይነት ምግባል ሊኖር እንደሚችል እወቁ። እንደ በጎች በተኩላዎች መካከል ልካችኋለሁ። ይሰድቧችኋል፣ ይገርፏችኋል፣ መከራ ያጸኑባችኋል። እናንተ ግን ጽኑ። ስንጸና ነው ድል የምናደርገው። እውቀት ሲኖር መንፈሳዊ ብርታት ሲኖር ነው። ስለዚህ ግብረ ገብነትና ስነ ምግባር ጠፍቷል። ከትምህርት አለም አጠፉት፣ ትውልዱ ጠፋ። ይሄን ትውልድ ዛሬ የምትሰሙትን ቃል ለሌላ ቢያንስ ለአስር ሰው ትመክሩት ዘንድ ነው። በቃ እንዲህ ነዋ ትውልድ የምናመጣው፣ እንዲህ ነዋ አገር የምንገነባው፣ እንዲህ ነዋ ቤተ ክርስቲያናችንን ልናጸናት የምንችለው። ስለዚህ ይሄ ትምህርት በተከታታይ ሲሰጥ ልናቀው የሚገባው ነገር ይሄንን ነው። ስለዚህ የሥነ ምግባርና የግብረ ገብነት ነገር አንድ ለኢትዮጵያ፣ ሁለት ለቤተክርስቲያናችን፣ ሶስት ለቤተሰባችን። ስለዚህ ከትንሿ ጀምረን ስለሆነ የምናየው ይህን ትምህርት ከትንሿ ጀምረን በተከታታይ የምናየው ቤተሰብን ከማክበር ጀምሮ ነው። ግብረ ገብነት ወንድምን እህትን ከማክበር ነው የሚጀምረው ግብረ ገብነት። ቀጣዩ ትምህርታችን አንድ አይና በነበረችው በእናቱ ላይ ሲቀልድ ሲያሾፍ ሲያፍርባት ስለነበረ አንድ ወጣት እናያለን። እስከዛው ሰላም ሁኑልኝ። እግዚአብሔር በረድኤት አይለየን። አሜን። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያደርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተ ክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋህደው እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተ ክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻነል ሰብስክራይብ ያደርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።